ክብር ለእንስሳት ሐኪሞች ለቬተርነሪያም ማለት ነው። በጣም ሌሊት ቀን ሳይሉ ቅዳሜ እሁድን ሳይሉ። ሰላም ጤና ይስጥልን። እንዴት ናችሁ? ይህ በምስሉ ላይ የምትመለከቱት ፎቶ ወይ ደግሞ ፔስታል የበላች ላም የተገኘው በምስራቅ ባሌ በራይቱ ክሊኒክ በሚባል ነው። በጣም የሚገርማችሁ ከአንዲት ላም ውስጥ የወጣው 18 ኪሎ የሚመዝን ፔስታል ነውና ስለዚህ ለላሞቻችሁ ጥንቃቄ አድርጉ የምንለው በምክንያት ነው። ስለዚህ ፔስታል የበላችን ላም እንዴት ነው የምንለየው? እስኪ አንዳንድ ነጥቦችን በዚህ ፎቶ ላይ እናነሳለን። ለምሳሌ የማይታሰሩ ላሞች በከተማ ውስጥ የሚዞሩ እና ትንሽ የመንቀሳቀስ ሁኔታ ከተማ ላይ ያላቸው ላሞች ይህን ምልክት ሊያሳዩ ይችላሉ። በዚህ የተጠቁ እንስሳቶች የሚያሳዩ ምልክት አንደኛ የድካም ምልክት ነው። ሁለተኛ ከአቅም በላይ ቦዲ ኮንዲሽን ሎዝ ያደርጋሉ፣ ስጋን ከሰውነታቸው ላይ ይጨርሳሉ፣ አቅም እያጣሉ፣ የምግብ ፍላጎታቸው በጣም ይቀንሳል ማለት ነው። ስለዚህ አሁን ከዚች ላም ውስጥ 18 ኪሎ ወጣ ማለት በሆዷ ውስጥ ሙሉ ለሙሉ ጨጓራ ውስጥ የያዘችው ፔስታል እና ፔስታል ብቻ ነው። ፔስታል ደግሞ ሳይንስ እንደምለው እንኳን ጨጓራ ውስጥ አይደለም አፈር ውስጥ መቶ ዓመት ይኖራል ነው የሚባለው። ስለዚህ የዚችል ላም ሕይወት ልቀጥፍ ነበርና ልክ ዜናውን በፌስቡክ ስሰማው ምንድን ነው ያሉት ላሚቷ ደካክማና ምግብ ቀንሳ ነው ወደዚህ ክሊኒክ ሄደች። ወደ ክሊኒክ ስትሄድ እዛ ያሉ ሐኪሞች ተነጋገሩ ምን መሆን ይችላል የሚለውን ሳስቡና እንዲሁም ደግሞ ኦነሩን ባለቤትዮን ስጠይቁት ባለቤትዮ ከሚናገረው ላይ በመቆም ይህ በዚህ በሽታ መጠቃቷን አወቁ። ስለዚህ ምንድነው ያደረጉት? በቀጥታ ወደ ሰርጀሪ ነው የሄዱት። ይህ ከውስጧ የወጣው ሰርጀሪ እንግዲህ አስቡት፣ ይህ ፔስታል 18 ኪሎ ማለት ላም ሙሉ ለሙሉ ጨጓራ ውስጥ ይዛት ስትጓዝ የነበረው ሙሉ ለሙሉ ፔስታል ነው ማለት ነው። ስለዚህ ይህኛውን በሰርጀሪ ማስወገድ ተችሏል። እንደምትመለከቱት አንድ ሰው ሊሸከመው በጣም የሚከብድ ነውና ላሞቻችሁ፣ ከብቶቻችሁ የት እንደሆኑ መለየት ነው። ይህ ሰርጀሪ ተሰራ ማለት እንግዲህ ላሚቷ በቀጣይ ፔስታልን አትበላም ማለት አይደለም። ስለዚህ ማድረግ ያለባችሁ ምንድን ነው? ላሚቷን በትክክል በማሰር እና በመጠበቅ ነው። ከዛን በፕሮቲን የበለጸጉ እንዲሁም ካርቦሃይድሬት የበለጸጉ ምግቦችን በመስጠት ወደ ሰውነቷ መመለስ ይቻላል። ስለዚህ እንደዚህ አይነት ችግር ያለባችሁ ሰዎች ሐኪሞችን ኮንታክት ማድረግ ትችላላችሁ። ስለዚህ በአጠቃላይ እዚህ ፎቶ ላይ ላወራ የመጣሁት ምንድን ነው? ክብር ለእንስሳት ሐኪሞች ለቬተርነሪያን ማለት ነው። በጣም ሌሊት ቀን ሳይሉ ቅዳሜ እሁድን ሳይሉ ቀን ተደበላልቆባቸው ሁሉንም ቀን በኮንቲነት የሚሰሩ ሐኪሞች እኔን ጨምሮ ማለት ነው። ክብር ለነሱ። እኔ ለምሳሌ ብዙ ክሊኒኮች ላይ ሰርቻለሁ፣ ገጠር ሰርቻለሁ፣ ከተማ ሰርቻለሁ። ብዙ አይነት ኬዞች መጥቶብን ያውቃል። ጓንትን ሳናደርግ ብዙ ነገር ራሳችንን ሳንጠብቅ ነው የምንሰራው ስለሆነ የሚገርማችሁ ነገር የእንስሳት ሐኪሞች በክፍለ ሀገርም በገጠርም የሚሰሩ ሰዎች የትርፍ ጊዜ ክፍያ የላቸውም። በተጨማሪም ቅዳሜና እሁድን እረፍት አያውቁም ማለት ነው። ስለዚህ ነው ክብር የሚገባቸው። ስለዚህ ሐኪሞች የእንስሳት ሐኪሞች ዋጋ ከፍለው፣ በገጠር በከተማ ዋጋ ከፍለው ማይናገር እንስሳትን እያከሙ ነው። ስለዚህ ነው ለዚህ ነው እኔ ለእንስሳት ሐኪሞች ክብር ይገባል የምለው ማለት ነው። በተረፈ መልካም የስራ ጊዜ ይሆንላችሁ።